እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ነበር ሐማስ ያልተጠበቀውንና ድንገተኛውን ከባድ ጥቃት በእስራኤል ላይ የሰነዘረው። እስራኤል እንደ አገር ከተመሠረተች ወዲህ በሉዓላዊ ግዛቷ ከተሰነዘሩባት አስከፊ ጥቃቶች አንዱ ሆኗልም። ሐማስ በዚያን ዕለቱ ድንገተኛ ጥቃት ብቻ አንድ ሺህ ሁለት መቶ እስራኤላውያንን በመግደል በመቶዎች የሚቆጠሩትን ደግሞ አግቶ መውሰዱ የሚታወስ ነው። በዚያ መነሻነትም ለ15 ወራት በተካሄደው የእስራኤል ሐማስ ጦርነት ከሰባ ሺህ በላይ ፍልስጤማውያን ሕይወታቸውን አጥተዋል። ሌሎች በመቶ ሺህ የሚቆጠሩ ለአካል ጉዳት ተዳርገዋል። በሚሊየን የሚቆጠሩ ተፈናቅለዋል፣ ተሰደዋል። ይህ ብቻም አይደለም። የጋዛ ምድር እንዳልነበር ሆነች። ከቅርብ ወራት ወዲህ ጦርነቱ ባለበት እንዲገታ ተደርጎ በሦስት ምዕራፎች የተከፋፈለ የድርድር ሂደት መጀመሩ የሚታወቅ ነው። ይህም አንጻራዊ የሆነ ፋታና እፎይታን ማስገኘቱ አልቀረም። ይህ ፋታና እፎይታ ደግሞ የእስራኤል ከፍተኛዎቹ መሪዎችና የኢንቴሊጀንስ ማህበረሰቡ ከፍተኛ ኃላፊዎች ወደኋላ መለስ ብለው ስለ ኦክቶበር ሰባቱ ጥቃት እንዲነጋገሩ አድርጓል። መነጋገር ብቻ ሳይሆን ከያቅጣጫው በተለያዩ የእስራኤል አካላት ስለዚያን ጊዜው ድንገተኛ ጥቃት የተለያዩ አይነት የጥናት ሪፖርቶች እየወጡ እያከራከሯቸው፣ እያነታረኳቸው ይገኛሉ። ዋነኛ የመከራከሪያ ነጥብ የሆነው ጥያቄ ሐማስ የኦክቶበር ሰባቱን ጥቃት በዚያን ያህል መጠንና ሁኔታ ሲያደርስ እኛ የማንን ጎፈሬ ስናበጥር ነበር? የሚል ነው። የንትርኩ ምንጭ የሆነው ታዲያም ያን ያህል ጥቃት ሲደርስ ብቻ ሳይሆን ከዚያ ቀደም እንዴት ማሽተት፣ እንዴት ቀድመን ማየት አቃተን፣ ማንኛችን ነበርን ያሸለብነው የሚል ሆኗል። ይህ ጥያቄ የእስራኤልን ዋነኞቹን የስለላና ደህንነት ተቋማት በሚመሩ ኃላፊዎችና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግሥት መካከል ከፍተኛ መፈራቀቅን ፈጥሯል። እስራኤል በዓለም ላይ በመረጃና ደህንነት፣ በስለላና ለዚህ በሚያግዙ የሲ ሲቪልና ወታደራዊ ቴክኖሎጂዎችና መሰል አቅሞች ከዓለም ወደ ሌለሽ ከሚባሉ ሀገራት ተጠቃሿ ናት። የሀገሪቱ ኢንተለጀንስ ማኅበረሰብ በዋናነት በሦስት ተቋማት የተዋቀረ ነው። የውጭና ዓለም አቀፍ የስለላ ሥራው በሞሳድ ኃላፊነት ስር ይገኛል። የሀገር ውስጥ የመረጃና ደህንነት ሥራው ደግሞ ሺንቤት በሚል ስያሜ በሚጠራው ድርጅት ይመራል። ሦስተኛው አማን ነው። አማን የእስራኤል ወታደራዊ የመረጃ ሥራ የሚከውን ተቋም ሲሆን የሀገሪቱ መከላከያ ሰራዊት አንድ አካል ነው። ሐማስ ኦክቶበር 7 የፈጸመውን ጥቃት በተመለከተም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገር ውስጥ ደህንነት ተቋም የሆነው ሺን ቤት ዋነኛ ተጠያቂ ነው ባይ ናቸው። ሺን ቤት በበኩሉም ሐማስ ጥቃት እንዲያደርስብን በእስራኤል በኩል የተስተዋለው ድክመት በአንድ ተቋምና ኃላፊ ላይ የሚወድቅ ሳይሆን መልከ ብዙና የሚመለከተው ሁሉ ይብዛሚነስ የድክመቱ ድርሻ ተካፋይ ነው በማለት እየተሟገተ ይገኛል። ሮነን ባር የእስራኤል የውስጥ ደህንነት ሺን ቤት ኃላፊ ናቸው። ሲኤንኤን የእርሳቸውን ቁጭት ቃል በቃል ጠቅሶታል። እንዲህ አሉ። ሃማስ ሐማስ ጥቃቱን በእስራኤል ላይ ከመፈጸሙ ዓመታትን ቀድሞ ባገኘነው መረጃ መሠረትና ጥቃቱን በፈጸመበት ዕለት ቀደም ብለን በተለየ መንገድና ሁኔታ መንቀሳቀስ ችለን በሆነ ያን የተፈጸመ ጥቃት ባስቀረን ነበር። የእስራኤሉ የውስጥ ደህንነት ኃላፊ ቀጠሉም፦ ይህን ድርጅት እንደሚመራ ሰው በቀሪ የሕይወት ዘመኔ ሁሉ ከጫንቃዬ የማይወርድ የጸጸት ሸክም እንደያዝኩ እኖራለሁ። ባለፈው ሳምንት ረቡዕ አንድ ሪፖርት በሺን ቤት በኩል መቅረቡን ከአገሪቱ ጋዜጦች አንዱ ሐሬትስ ዘግቧል። የውስጥ ደህንነት ሺን ቤት ኃላፊው ሮነንባር ሐማስ ጥቃቱን ከመፈጸሙ አምስት ወራትን ቀደም ብለው ለጠቅላይ ሚኒስትር ኔታንያሁ የጋዛን ጦርነት አይቀሬ የሚያደርግ የስለላ ውጤት አቅርበውላቸው ነበር ይላል። የጠቅላይ ሚኒስትር ኔታንያሁ ጽሕፈት ቤት በርግጥም ሪፖርቱ ቀርቦ እንደነበር ይቀበልና ነገር ግን ምን ይደረግ በሚለው ላይ የውስጥ ደህንነት መስሪያ ቤቱ አንዳችም ያመላከተው ነጥብ የሌለው ነበር ሲል መልሷል። የኦክቶበር ሰባቱ ጥቃት በሌሊት መፈጸም የጀመረለት እንኳም የሀገር ውስጥ ደህንነት ሺን ቤት ኃላፊው ሮነን ባር ደውለው አልቀሰቀሱኝም አላነቁኝም በማለት ጠቅላይ ሚኒስትር ኔታንያሁ በባለፈው ሳምንት የውስጥ ስብሰባቸው ላይ መናገራቸውም ተዘግቧል። ይህን ንግግር የጠቅላይ ሚኒስትሩ ዋነኛ የስልጣንና የፖለቲካ ተቀናቃኞች የሆኑት ለጥቂት ወራትም ቢሆን የሀገሪቱ ጠቅላይ ሚኒስትር ሆነው ያገለገሉት የአኢር ላፒድና የቀድሞ ጄኔራልና መከላከያ ሚኒስትር የነበሩት ቤኒ ጋንጽ ክፉኛ አጣጥለውታል ጠቅላይ ሚኒስትር ኔታንያሁ የውስጥ ደህንነት ኃላፊው ጥቃቱ በተፈጸመ ዕለት ሌሊት አላነቁኝም ላሉበት ንግግር የአኢር ላፒድ በኤክስ ገጻቸው ኔታንያሁ ላይ ባቀረቡት ትችት ይህች አገር ለ515 ቀናት ነቅታ ከርማለች፣ አልተኛችም። አሁንም በጋዛ ቀሪ ታጋቾች አሉብን፣ እንቅልፍ የለንም። የመንቃትና ነቅቶም ይቅርታ የመጠየቅ ተራው የእርሶ ነው ብለዋቸዋል። ዋነኛው ድክመት የሺን ቤትና የሞሳድ ነው የሚሉ ከፍተኛ የእስራኤል ባለሥልጣናትም ደግሞ አሉ። በዚህ ረገድ የፋይናንስ ሚኒስትሩ ቤዛለል ስሞትሪች ተጠቃሽ ናቸው። እርሳቸው እንደውም እኔ ኔታንያሁን በሆን ኖሮ የውስጥ ደህንነት ኃላፊውን ሮነን ባርን ምንም ተጨማሪ ሪፖርትና ጊዜ ሳልጠብቅ ከኃላፊነቱ አነሳው ነበር ብለዋል። መረጃዎች እንደሚያመላክቱት ከሆነም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር እንዲደራደሩ ሰይመዋቸው ከነበሩት መካከል የሺን ቤት ኃላፊውን ሮነን ባርን እና የሞሳዱን ዋና ሰው ዴቪድ ባርኒን ገለል አድርገው ሌሎችን ተክተውባቸዋል። እንደሚባለው ከሆነም ሺን ቤትና ሞሳድ ለተፈጠረው ድክመት በጠቅላይ ሚኒስትር ቤንያሚን ኔታንያሁና በመንግስታቸው ላይ ጣታቸውን ቢቀስሩም የሀገሪቱ ወታደራዊ የመረጃ ተቋም የሆነው አማን ግን የጠቅላይ ሚኒስትሩ ይሁንታን ያገኘ ሪፖርት አቅርቧል።